አራት ተከታታይ ጨዋታዎችን ከተሸነፈ በኋላ በአውሮፓ ቻምፒዮንስ ሊግ ድል ወደ አሸናፊነት የተመለሰው ሊቨርፑል ዛሬ ከብሬንትፎርድ ጋር ከሚያደርገው ጨዋታ አስቀድሞ በጣም በርካታ ትልልቅ ውሳኔዎችን እንዲያሳልፍ ይጠበቃል። ሊቨርፑል በቻምፒዮንስ ሊጉ ጨዋታ አምስት ለአንድ ተጋጣሚውን ሲረታ ረድ ቶታል የሚባለውን የጨዋታ ሀሳብ ዛሬም ከብሬንትፎርድ ጋር ይደግመዋል ወይንስ ደግሞ ወደ ቀደመው አጫ ወቱ ይመለሳል። መሐመድ ሳላህ በሊቨርፑል አሰልጣኝ አርነ ስሎት ተቀያሪ ወንበር ላይ እንዲቀመጥ መደረጉን ተከትሎ በተፈጠረበት የቅሬታ ስሜት ከማህበራዊ ድረገጾቹ የሊቨርፑልን ነገሮች እየፋቀና እየሰረዘ መከፋቱን መቅር መሰኘቱን እንዳሳወቀ ሚዲያዎች እየተናገሩ ይገኛሉ። ዛሬስ መሐመድ ሳላህ የመጀመሪያ ተሰላፊ ሆኖ ወደ ሜዳ ይገባል ወይስ እንደ በቀደሙ ጨዋታ ከተቀያሪ ወንበር ላይ እንዲነሳ ይደረጋል። እነዚህንና አርነስሎት እንዲወስኗቸው የሚጠበቁ በርካታ ጉዳዮችን በተመለከተ ወደ እናንተ የምናደርሳቸው መረጃዎች አሉ። አርነስሎትና የሊቨርፑል ተጫዋቾች የዛሬውን ጨዋታ በማሸነፍ ነገ አርሰናል ከመጫወቱ በፊት ጫና ውስጥ እንዲገባ የማድረግንም ዕቅድ ይዘዋል። ትልቁ ጥያቄ ይሳካላቸዋል ወይ የሚለው ነው። ማንቸስተር ዩናይትድ 382 ቀናት አካባቢ ሆነውታል በተከታታይ ጨዋታዎችን ለማሸነፍ ከተቸገረ። ስለዚህ ማንቸስተር ዩናይትድን የሚደግፍ አንድ ደጋፊ በስም ፍራንክ የሚባል ማንቸስተር ዩናይትድ አምስት ተከታታይ ጨዋታዎችን ከማሸነፉ በፊት ፀጉሬን አልቆረጥም አለ። ይህ ሰው ፀጉሩን ማሳደግ ከጀመረበት፣ ወደ ፀጉር ቤት መሄድ ካቆመበት ጊዜ አንስቶ እስከ አሁን ድረስ 38

አልፈውታል ጸጉሩ አድጓል። ማንቸስተር ዩናይትድ ልጁን ወደ ጸጉር ቤት መሸኘት አልቻለም። ታዲያ የማንቸስተር ዩናይትድ አሁን ከብራይተን ሆቭ አልቢዮን ጋር የሚያደርገው ጨዋታ በድል አድራጊነት የሚጠናቀቅ ከሆነ ሶስት ይላል። ይህ የማንቸስተር ዩናይትድ ወዳጅ ታዲያ በቀደም ከቼልሲ ጋር በተደረገ ጨዋታ ስቴዲየም ውስጥ ያጋጠመው ነገር ፖሊስ ጣልቃ እንዲገባ ማንቸስተር ዩናይትድም ያልተጠበቀ ትልቅ ውሳኔን እንዲወስን ያደረገ ያደረገው ነው። ይህንን ታሪክም ሙሉውን ወደ እናንተ እናደርሳለን። ሰላም ጤና ይስጥልን እንደምናላችሁ፣ የተከበራችሁና እየተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን ከልብም። እናመሰግናለን። ወደ መጀመሪያ ወሬያችን እንሂድ። ማንቸስተር ዩናይትድ እና ደጋፊው ተያይዘው ስማቸው በስፋት ይነሳል። በማህበራዊ ገጹ ላይ እንግዲህ ከአምስት መቶ ሺህ በላይ ተከታዮችን ያፈራው ፍራንክ በሚል ስም የሚታወቀው የማንቸስተር ዩናይትድ ደጋፊ ክለቤ ማንቸስተር ዩናይትድ አምስት ተከታታይ ጨዋታዎችን ካላሸነፈ በስተቀር ፀጉሬን አላሳጥርም፣ ፀጉር ቤት ሄጄ ውበቴን አልጠብቅም ካለ 382 ቀ ቀናት አለፉ። በእያንዳንዷ አጋጣሚ ቪዲዮ እየሰራ ከመጀመሪያ አንስቶ እስካሁን ድረስ ጸጉሩ ከየት ተነስቶ ምን ያህል እንዳደገ ያሳያል። ቀኖቹን ይቆጥራል፣ እዚህ ደርሻለሁ ይላል፣ አሁንም የተቀየረ ነገር እንደሌለ ያስታውሳል። ማንችስተር ዩናይትድ አምስት ተከታታይ ጨዋታዎችን ማሸነፍ እስካሁን አልቻለም፣ ግን አሁን ቁጥሩ ሁለት ደርሷል። ምናልባት በቀጣዮቹ ጨዋታዎች ማንችስተር ዩናይትድ ድሎች የሚቀኑት ከሆነ የዚህ ልጅ ፀጉር ሊቆረጥ ይችላል ነው። ታዲያ ይሄ የማንችስተር ዩናይትድ ደጋፊ ፍላጎቱ ማንችስተር ዩናይትድ አምስት ተከታታይ ጨዋታዎችን ቶሎ አሸንፎ ይሄ ቻሌንጅ አብቅቶ ፀጉሩን እዛ ኦልትራፎርድ ላይ በሚደረግ ጨዋታ አንድ የማንቸስተር ዩናይትድ ተጫዋች እንዲቆርጠው ነው የሚፈልገው እሱ። ምክንያቱም የማንቸስተር ዩናይትድ አምስት ተከታታይ ድሎች ካልመጡ በስተቀረ ፀጉሬን አልቆረጥም ስላለ እስካሁን ድረስ እነዚህ ተጫዋቾች አምስት ጊዜ መደዳውን ጨዋታዎችን አሸንፈው ልጁ ፀጉሩን እንዲቆረጥ እንዲያደርጉት ነው የሚጠበቀው። ስለዚህ ማንቸስተር ዩናይትድ መበርታት አለበት፣ መጎበዝ አለበት ያለበት አምስት ተከታታይ ጨዋታዎችን ማሸነፍ ይጠበቅበታል። ይህንን ካደረጉ ይህንን የማድረጋቸው ምልክትና መገለጫ እንዲሆን ሜዳ ላይ ጸጉሩን እነሱ እንዲቆርጡት፣ ያ ማለት ሙሉ ውበቱን በሚጠብቅ መንገድ እንዲያስተካክሉት ሳይሆን በቃ ቻሌንጁ እዚህ ድረስ ነው አብቅቷል ነው። የቻሌንጁን ማብቃት ለማብሰር ለማረጋገጥ ይሄ ቢደረግ በጣም ደስ ይለዋል። ነገር ግን ይሄ የልጁ የደጋፊው ተግባር በሁሉም የማንቸስተር ዩናይትድ ደጋፊዎች ተወዷል ማለት አይደለም። የማንቸስተር ዩናይትድ ደጋፊዎች ሆነው የወደዱት በጣም እጅግ በጣም ይበዛሉ። በራሱ በሰውየው አገላለጽ ከ97፣ 98፣ 99 በመቶ አካባቢ ደጋፊዎቹ ሀሳቤ ገብቷቸዋል። ሀሳቡን የተረዱበት መንገድ ደግሞ ለእኔ በጣም ተመችቶኛል አለ። በትክክል ሀሳቤን ስለወሰዱልኝ ደስ ብሎኛል ነው የሚለው ነገር። ግን ደግሞ አንዳንድ ጊዜ የሚገጥሙት ነገሮችን ደግሞ አልወደዳቸውም። በነገራችን ላይ የዩናይትድ ደጋፊዎች ብቻ ሳይሆኑ አሁን ዓለም ላይ በጣም ትኩረት ከሳቡ ጉዳዮች መካከል አንዱ የሱ ጉዳይ ከሆኗል ከእግር ኳስ ጋር ጋር በተያዘ ከማንቸስተር ዩናይትድ ጋር በተያዘ ማንቸስተር ዩናይትድ እያሸነፈ ቢቀጥል በእርግጠኝነት ብዙዎቹ ሚዲያዎች የዚህን ልጅ የፀጉር ጉዳይ መልሰው እያነሱታል። አሁንም ድረስ ደግሞ እያነሱት ነው። እነዚህ አትሌቲክ ላይ ዴሊ ሜል ላይ ሚረር እና እነ ስካይ ስፖርትስም ሌሎችም በሙሉ እየጠቀሱ ይጽፋሉ። የልጁን የጸጉር ጉዳይ ቻሌንጁን ቻሌንጁን ምን ያህል ሰዎች የተከታተሉት እንደሆነ ያነሳሉ። ስለዚህ ማንቸስተር ዩናይትድ አምስት ተከታታይ ጨዋታዎችን ማሸነፍ የቻለ እለት ዜና እንደሚሆን ምንም ጥርጥር የለውም። ግን ደግሞ በቀደም ከቼልሲ ጋር ኦልትራፎርድ ላይ በተደረገው ጨዋታ ማንችስተር ዩናይትድ ያሸነፈው ጨዋታ ማለት ነው። እዛ ጨዋታ ላይ ያው ቪዲዮ ይሰራል፣ እስቴዲየም ውስጥ ሆኖ ፀጉሩን እያሳየ እንደዚህ ሆኗል፣ እንደዚህ ተፈጥሯል፣ ምናምን ብሎ በማህበራዊ ገጹ ላይ የሚለቀውን ቪዲዮ ይሰራል። የዩናይትድ ደጋፊ ነው። ዩናይትድ በማሸነፉ ደስታ ላይ ምናምን እያለ ከደጋፊዎች መካከል አንደኛው ተናገረው አንተ በቃ የሆነ ተራ ትኩረት ፈላጊ ሰውነ ምናምን ብሎ ተናገረኝ ነው የሚለው። እሱ እና ተራ ሰውነ ትኩረት ብቻ ነው የፈለግከው ምናምን ያለው። አሁን እሱ ያለው ነገር ምንድን ነው? ማንቸስተር ዩናይትድን መቀለጃ አደረግከው፣ አምስት ተከታታይ ጨዋታ ማሸነፍ እንደማይችል እንዲሰማ አደረግክ በዓለም ላይ ነው። የዚህኛው የተበሳጨው ሰውዬ ድርጊት ስለዚህ ተራ አቴንሽን ሲከር ነህ ነው የሚለው በቃ አንተ ተራ ትኩረት ፈላጊ ሰው ነህ ምናምን አለው። ከዛ በኋላ መጀመሪያ እንደ ቀልድ ነበር የገባኝ። ከዛ በኋላ የመረረ የመረረ መምጣትን ያወቅኩት ፀጉሬን ይዞ ጨመደደኝ ነው የሚለው የዛን ሰዓት ላይ። ለዚህ ፀጉሩ ላሳደገው የማንቸስተር ዩናይትድ ደጋፊ በጣም ብዙ ሰዎች ተደረቡ። ፖሊሶች መጡ። ነገሩ ያው እንዲመረመር ተደረገ። አሁን ማንቸስተር ዩናይትድ እዛ አካባቢ የነበሩትን የቪዲዮ ምስሎችን ተመለከተና የቅጣት ውሳኔ የሆነ አስተላለፈ። ስለዚህ በዚህ የጸጉር አሳዳጊው የማንቸስተር ዩናይትድ ደጋፊ ላይ ያልተገባ ድርጊት የፈጸመው ሰው እድሜ ልኩን ወደ ኦልትራፎርድ እንዳይገባ ተወስኖበታል። ስለዚህ ጸጉራሙ የማንቸስተር ዩናይትድ ደጋፊ ፀጉሩን በማሳደጉ ብቻ ሳይሆን እስቴዲየም ውስጥ እየደረሰበት ባለው እንግልት ምክንያት ማንቸስተር ዩናይትድ የወሰነው ውሳኔም እንደዚሁ ትኩረትን ስቧል ማለት ነው። ይሄ አንደኛው ነገር ነው። ሁለተኛው ዲጎ ዳሎ በዚህ ፀጉሩን ያሳደገው የማንቸስተር ዩናይትድ ደጋፊ ዙሪያ ሀሳቡን ሰጥቷል። በቃ እነሱ አውቀውታል፣ እነሱ መልበሻ ቤት ውስጥ እየተነጋገሩበት ነው ያለው። ስለዚህ ማንቸስተር ዩናይትድ ቶሎ ብሎ እነዚህን ጨዋታዎች በመደዳው አሸንፎ የሚያሸንፈው የልጁ ፀጉር እንዲቆረጥ ምናምን አድራል። ማንቸስተር ዩናይትድ ከዛ የበለጠ አላማ፣ ከዛ የበለጠ ፍላጎት አለው። ግን እግረ መንገዳቸውን ግን በዚህ ልጅ ዙሪያ ተነጋግረዋል፣ አውርተዋል። ለዛ ነው ዲጎ ዳሎም ለሚዲያ ሀሳቡን የተናገረው። በቃ በቅርቡ ማንቸስተር ዩናይትድ በተከታታይ አምስት ጨዋታዎችን አሸንፎ ወደ ጸጉር ቤት ልጁን እንዲሄድ እናደርጋለን ብዬ ተስፋ አደርጋለሁ ብሎ ያው በእግር ኳሳዊ ምክንያት ብዙ ነገሮችን ሊያብራራ እና ሊያስረዳ ሞክሯል። ጸጉሩ ብዙ ጣጣን አምጥቷል። አንድም ትኩረትን፣ ሁለትም እንግዲህ ጸጉር ጉተታ ውስጥ ድረስ የተገባ ማንቸስተር ዩናይትድን ዝቅ የሚያደርግ ነገር ነው ያደረከው የሚል አይነት ስሜትን የሚያንጸባርቁ ሰዎችም ደግሞ ተፈጥረዋል ማለት ነው። ወደ ሊቨርፑል ጉዳይ እንሂድ። ብሬንትፎርድ ከሊቨርፑል የሚያደርጉት ጨዋታ በጣም በታላቅ ጉጉት የሚጠበቅ ጨዋታ ነው። የመጀመሪያው እንግዲህ ይህንን ጨዋታ ለሊቨርፑል ወሳኝ የሚሆነው አርሰናል ላይ ጫናን ለማሳደር ከተጠቀሙበት ነው። ብሬንትፎርድ ከሊቨርፑል ጋር ዛሬ ነው ጨዋታቸውን የሚያደርጉት ምሽት አራት ሰዓት ላይ ይህንን ጨዋታ የሚያሸንፉ ከሆነ ሊቨርፑሎች በአርሰናል ላይ የሚኖረው የነጥብ ልዩነት አንድ ስለሚሆን ጫና መፈጠሩ አይቀርም ስለዚህ አርሰናልን ጫና ውስጥ ለማስገባት ከብሬንትፎርድ ጋር የሚደረገውን ጨዋታ ማሸነፍ መቻል አለብን እና የሚሉና የሊቨርፑል ሰዎች ነገ ከክሪስታል ፓላስ ጋር ነው አርሰናል የሚጫወተው ከክሪስታል ፓላስ ጋር የሚደረግ ጨዋታ ደግሞ ቀላል ጨዋታ አይደለም፣ የሚለውን ሀሳብ ይሰነዝራሉ። ሌሎች ሰዎች ምን ይነግሯቸዋል? ማንችስተር ዩናይትድ እኮ ቀድሟችሁን የሚጫወተው ቀድሞ ካሸነፈ ዩናይትድ በነጥብ ከናንተ በላይ ይሆናል። እኛ ላይ ለመድረስ ከምታደርጉት ጥረት ጎን ለጎን ግን እናንተም በዩናይትድ ጭምር ልትበለጡ መሆኑን አስቡበት አይነት መልእክት እየተላለፈባቸው ነው። ሌላው ከብሬንትፎርድ ጋር የሚደረገው ጨዋታ ወደ አራት የሚደርሱ የቀድሞ የሊቨርፑል ተጫዋቾች ሊቨርፑልን የሚ ሚገጥሙበት አጋጣሚ ይፈጠራል። አንደኛው ግብ ጠባቂው የብሬንትፎርዱ ግብ ጠባቂ ኬለር ነው። የሊቨርፑል ተጫዋች እንደነበረ ሁላችን የምናስታውሳለን። ቫን ደንበርግ የሊቨርፑል ተጫዋች ነው። ዛሬ ለብሬንትፎርድ ነው የሚጫወተው። ጆርዳን ሄንደርሰን የሊቨርፑል አምበል የነበረ ትልልቅ ክብሮችን ከሊቨርፑል ጋር ያገኘ ነው፣ የብሬንትፎርድ ተጫዋች ሆኖ ወደ ሜዳ ይገባል። እንደዚሁም ፋቢዮ ካርቫልሆም የሊቨርፑል የቀድሞ ተጫዋች ነው፣ ዛሬ ደግሞ ሊቨርፑልን ይገጥማል ነው ከነዚህ የቀድሞ አራት ተጫዋቾች ጋር የሚደረገው ግንኙነት ለሊቨርፑል ደጋፊዎችም ስፔሻል ነው፣ ለነዚህ ተጫዋቾችም ልዩ ስሜትን የሚፈጥር ይሆናል ተብሎ ነው የሚጠበቀው በተለይ ደግሞ ሄንደርሰን በብሬንትፎርድ ቤት ውስጥ በጣም ትልቅ ለውጥን ካመጡ ልምዱን መነሻ አድርጎ ተጫዋቾችን ሞቲቬት በማድረግ ለተሻለ ትጋት፣ ለተሻለ ውጤታማነት በማዘጋጀት ረገድ በጣም ትልቅ የሚባል ስራን ሰርቷል። አሁን እድሜው በጣም እየገፋ ነው የመጣው ነገር ግን ሜዳ ላይ ተሯሩጦ መጫወት ላይ የበፊቱን የሀያዎቹ አካባቢ እድሜ ላይ እንዳለ የሚሰጠውን አገልግሎት ባይሰጥ ልምዱን የሚያካፍልበት መንገድ ግን በብሬንትፎርድ በጣም በቀላሉ ተወዳጅ እንዲ ሆን አድርጎታል። የሚል ነው። ሶስተኛው መነሳት ያለበት ነጥብ በሊቨርፑል በኩል በጉዳት ምክንያት ዛሬ ወደ ሜዳ የማይገቡ ተጫዋቾች እነማን ናቸው ነው። እንግዲህ ፍሪምፖንግ ወደ ሜዳ ይገባል ተብሎ አይጠበቅም። አሌክሳንድር አይዛክ እንደዚሁ ወደ ሜዳ ይገባል ተብሎ አይጠበቅም። የአሌክሳንድር አይዛክ አለመግባት ለመሐመድ ሳላ በጣም በጣም በጣም አሪፍ እድልን ሊፈጥርለት ይችላል። ነው መሐመድ ሳላ ከፍቶታል፣ አኩርፏል። ለዚህ ነው ከሶሻል ሚዲያ ፕላትፎርሞቹ ላይ በተወሰነ በተወሰነ ደረጃ እየ የቀነሰ አካውንቱ ላይ የቀነሳቸው ነው። ሊቨርፑሎችን ይሄ የመከፋቱን ቅር የመሰኘቱን መልእክት ሲያስተላልፍ ነው። ግን ፍሪምፖንግ፣ እንደዚሁም ደግሞ አሌክሳንድር አይዛክ፣ ሁላችንም እንደምናውቀው አሊሰን ቤከር ወደዚህ ጨዋታ ይደርሳሉ ተብሎ አይጠበቅም። ሪያን ግራቨንበርች እንደዚሁ ምናልባት በዛሬው ጨዋታ ላይ በቁርጭምጭሚት ጉዳት ምክንያት ወደ ሜዳ እንደማይገባ ነው የሚጠበቀው። እነዚህ ተጫዋቾች በሌሉበት በሌሎቹ ተጫዋቾች በመጠቀም ነው አርኔ ስሎት ወደ ሜዳ ይገባሉ ተብሎ የሚጠበቀው። ሊቨርፑል እንግዲህ በመሐመድ ሳላህ ላይ ያለውን አቋም ቀይሮም ባይሆን በተጫዋቾች መጎዳት ምክንያት ግን ዛሬ መሐመድ ሳላህን እንደገና የመጀመሪያ ተሰላፊ ሊያደርገው ይችላል ተብሎ ይጠበቃል። ለመሐመድ ሳላህ የመጀመሪያ ተሰላፊነትን እድል መስጠት ካንጸባረቀው ባህሪ አንጻር ጥሩ መልእክት ላይሆን ይችላል። በጉልበት እንዳስፈጸመ እንዳይሰማው እንደዚህ በማድረግ ተሰላፊነትን ማግኘት ይቻላል ብለው ሌሎችም የሊቨርፑል ተጫዋቾች እንዳያስቡ ለማድረግ አሰልጣኙ ትንሽ ጠንክራ ያለ አቋም ቢይዙ አንድ ሜዳ ላይ ለታየው የተሻሻለ ነገር ሁለት መሐመድ ሳላህ ያደረገው ነገር ልክ ስላልሆነ ልክ ያልሆነ ነገር እንደማበረታታት እንዳይቆጠርባቸው የሚሰጉ ሰዎች አሉ። እንግዲህ አንዲ ሮበርትሰን በዛሬው ጨዋታ ላይ ምናልባት ለሊቨርፑል በዘንድሮ የውድድር ዓመት የመጀመሪያ ተሰላፊነትን እድል ለመጀመሪያ ጊዜ ያገኛል ተብሎ ነው የሚጠበቀው። ይሄ በሊቨርፑል በኩል የሚነሳ ነው። የሊቨርፑሉ አሰልጣኝ አርኔ ስሎት ግን በመሐመድ ሳላህ ዙሪያ ምንም የሚጨነቁት ነገር እንደሌለ ምንም የሚረብሻቸው ነገር እንደሌለ ነው የሚገልጹት ስለዚህ የመሐመድ ሳላህን ጉዳይ ሲስተማቲካሊ በተሻለ መንገድ ማኔጅ አደርጓለው የሚል አይነት ስሜት አላቸው። አሰልጣኝ አርነ ስሎት ይህንን እንዴት ያደርጉታል የሚለው በጣም ለማንም ግልጽ አይደለም ለጊዜው። በተግባር በሂደት የሚያደርጓቸውን ነገሮች ከመከታተል ውጭ የተሻለ ነገር ይኖራል ተብሎ አይጠበቅም። መሐመድ ሳላህ ግን ያው የእውነት አይደለም የምንነጋገረው መቼም ብዙ ነገሮቹ ትክክል አይደሉ። ትክክል ያልሆኑት ነገሮች መስተካከል አለባቸው። እነዚህ ነገሮች እንዲስተካከሉ ለሱም ቢሆን ማረፉ ይጠቅማል ብለው ሀሳብ የሚሰጡ ሰዎች አሉ። መሐመድ ሳላህ ግን ይሄንን አይቀበለውም እንጂ፣ የመሐመድ ሳላህ ቁጥሮች በእያንዳንዷ መመዘኛ ምን ያህል እየወረደ እየቀነሰ እንደመጣ ማሳየትም ማረጋገጥም ይቻላል። ማመር ሳላህ በዘንድሮ የውድድር ዓመት 12 ጨዋታዎች ናቸው ሊቨርፑል ያደረጋቸው። በእነዚህ 12 ጨዋታዎች ላይ እንዴት ነው የሚለውንና በአምናው በአምነው 12 ጨዋታ እንዴት ነው የሚለውን ነገር ማንሳት እንችላለን። ለምሳሌ በ2024/25 ማመር ሳላህ ከ12 ጨዋታ በአማካኝ 0.7 ጎል በአንድ ጨዋታ ያገባ ነበር። አሁን ግን 0.3 ነው። ምን አይነት መቀነስ እንደሆነ ከዚህ ቁጥርም ማየት እንችላለን። አሲስቱን በተመለከተ 0.7 ነው ባለፈው የውድድር ዓመት ከአስራ ሁለት ጨዋታ ላይ የተገኘው ዳታ በዘንድሮ የውድድር ዓመት አሁንም ዜሮ ነጥብ ሦስት ነው። ኤክስ ጁ ዜሮ ነጥብ አምስት የነበረው ወደ ዜሮ ነጥብ አራት ቀንሷል። የግብድል መፍጠር ሁለት ነበረ አሁን አንድ ነጥብ ስምንት ሆኗል። ይህም ቀንሷል። ከክፍት የጨዋታ እንቅስቃሴ ኳሾችን ማሻገር እሱን አሁን እንደውም ዘንድሮ ትንሽ የተሻለ የሚሆነው አንድ ነጥብ አምስት ነበር ወደ ሁለት ነጥብ አምስት አድጓል። በተቃራኒ የግብ ክልል ኳስ መንካት ባለፈው የውድድር ዓመት ዘጠኝ ነጥብ ሶስት ኳሶችን በአማካይ በአንድ ጨዋታ የተቃራኒ የግብ ክልል ውስጥ ይነካ የነበረው መሐመድ ሳላ አሁን ስድስት ነጥብ ሁለት ነው፣ በጣም ነው የቀነሰው። ድሪብል የሚያደርገው ሶስት ነጥብ ሁለት ነበረ አሁን አንድ ነጥብ ስድስት ነው። ሀምሳ በመቶ ድሪብሊንግ አቅሙ ቀንሷል የልጁ ማለት ነው። አንድ ነጥብ ስምንት ድሪብሎችን ኮምፕሊት ያደርግ ነበር በ2425 የመጀመሪያዎቹ 12 ጨዋታዎች ላይ ዘንድሮ በመጀመሪያዎቹ 12 ጨዋታዎች መሐመድ ሳላህ 0.3 ድሪብልን ኮምፕሊት የሚያደርገው እንዴ ልጁ እኮ ጠፍቷል ማለት ይቻላል። ይህንን ሀቅ ለምን መረዳት እንዳቃተው የእውነት ለመናገር በጣም ግራ ይገባኛል። እኔ ይህንን ተቀብሎ ስለ መሻሻል አስቦ በመሻሻል ውስጥ የአሰልጣኙንና የሌሎቹን ባለሙያዎች ድጋፍ ተቀብሎ የተሻለውንና የሚያምረውን መሐመድ ሳላህን በድጋሚ ቢያመጣው ነበር የተሻለ የሚሆነው። ነገር ግን ውስጡ ሊቀበለው ከብዶታል። ነው ይህንን የሚዲያ ትኩረት የሳበውን ጉዳይ አርኔ ስሎት እንዴት በዘዴ ሊወጡት እንደሚችሉ አላቅም። በአንድ ነገር ብቻ ነው ካለፈው የውድድር ዓመት የመጀመሪያ አስራ ሁለት ጨዋታዎች ዘንድሮ የተሻለ የሆነው። እሱም ምንድን ነው? የአጠቃላይ ከክፍት የጨዋታ እንቅስቃሴ ክሮስ የሚያደርጋቸው ኳሶች አንድ ነጥብ አምስት የነበረውን ሁለት ነጥብ አምስት አድርጎታል። በዚህ ብቻ ነው መሐመድ ሳላ በሕይወት ያለው እንጂ ሌላውን ነገር ብንመለከት ጠፍቷል የለም ለማለት የሚቀል ነው የእውነት ለመናገር ሀምሳ በመቶ እና ከዛ በከፋ መጠን ቀንሷል። አብዛኛዎቹ ኳሊቲዎች የኦፕታ ዳታ አውጥታችሁ ልትመለከቱት ትችላላችሁ። እንደ የሊቨርፑልን አጠቃላይ የ2526 የማጥቃት አቅም ስንመለከት መሀመድ ሳላ እኮ ከሌሎቹ የሊቨርፑል ተጫዋቾች የበዛውን ደቂቃ ሜዳ ላይ ድል የተሰጠው እሱ ነው። ለምሳሌ መሀመድ ሳላ 938 ደቂቃ ሜዳ ላይ ነበር ዘንድሮ። ጋክፖ እኮ 929 ነው፣ በ9 ደቂቃ ያንሳል። ኢኪቴኬ 700 ነው፣ በ238 ያንሳል። ፍሎሪን ቪርት 852 ነው ስለዚህ ከእነዚህ አሁን ከጠሯቸው ተጫዋቾች አሌክሳንድር አይዛክ ምናምን የምንላቸው ከዚህ በኋላ በጣም ትንሽ ናቸው። ንሙሀ አንድ መቶ አንድ ነው። ሼዛ ሁለት መቶ አስራ ስድስት ነው። አሌክሳንድር አይዛቅ አራት መቶ ሀያ ዘጠኝ ነው። በቃ እጥፍና ከዛ በላይ ለሱ የበለጠ ደቂቃ ተሰጥቶታል። ጎሎችን በተመለከተ ግን ስንወስድ መሐመድ ሳላ ዜሮ ነጥብ ሶስት ነው በአንድ ጨዋታ በአማካይ ጋክፖ ዜሮ ነጥብ አራት ነው ኢኪቴኬ። ዜሮ ነጥብ ስምንት ነው። ስለዚህ እነዚህ ተጫዋቾች ከማምር ሳላ ምን ያህል የተሻለ ነገር እንዳላቸው የሚያሳይ ነው። አሲስት በማድረግ ረገድ ዜሮ ነጥብ ሶስት ነው። ጋክፖ ከእሱ አንስም። ፍሎሬን ቪርስ አሁን ወደሱ ደረጃ ላይ መጥቷል። ኤክስጂን ብንወስድ ኢኪቴኬ በእጥፍ ይበልጠዋል ማምር ሳላን። እነዚህን ሁሉ ነገሮች ብንመለከት እንዴት ነው የምንረዳው? ለምሳሌ የግብድልን መፍጠር አሲስትን ጨምሮ ያን እንደሆነ መሐመድ ሳላህ አንድ ነጥብ 8 ነው። ኮዲ ጋክፖ ሁለት ነጥብ አራት ነው። አምራ እንደዚህ ነበር እንዴ! መሐመድ ሳላህ እንደዚህ ከሱ ጎን ለጎን የምንጠራቸው ተጫዋቾች እንኳን እኮ የሉም ነበረ። አሁን ቅድም ዘንድሮ ትንሽ ይሻላል ያልነው ከክፍት የጨዋታ እንቅስቃሴ ኳሶችን ማሻገር፣ ኳሶችን ክሮስ ማድረግ መሐመድ ሳላህ አሪፍ ነው አይደለም፣ ዘንድሮ ትንሽ ጨምሯል አለ። ግን ከኮዲ ጋክፖ ጋር ብናነጻጽረው በጣም ያነሰ ነው ሱ በተቃራኒ የግብ ክልል ውስጥ ኳስ መንካት ላይ ይበልጡታል፣ በብዙ ነገር ይበልጡታል። እንደውም መፈረድ ካለበት የሚፈረድ የሚመስለኝ ወይም ሊፈረድ የሚገባው የሚመስለኝ ይህንን ሁሉ ነገር እያዩ አርነ ስሎት እስካሁንስ ለምን ለመሐመድ ሳላ የመጫወትን እድል እየሰጡት ቀጠሉ የሚል ነገርን ካላነሳን በስተቀረ እኔ ትንሽ ቀብጧል ነው የምለው መሐመድ ሳላ። ይህንን ነገር ለመረዳት አምኖ እንዲቀበል ለፍቶ እንዲስተካከል ተስተካክለው እንዲመለስ ነው ራሱን ማዘጋጀት ያለበት የሚል ነው እንጂ በእያንዳንዱ ነገር የራሱ የማህመድ ሳላ ቁጥር ከአምናው የአምናው ደግሞ የሙሉ ቢወስድ ኖሮ ዲሲፕ ሊያደረግ ይችላል ምናምን እንላለን። አምናም በመጀመሪያዎቹ አስራ ሁለት ጨዋታዎች ዘንድሮም በመጀመሪያዎቹ አስራ ሁለት ጨዋታዎች ላይ ያለን ንጽጽር ነው ስንነግራችሁ የነበረው። ከራሱ ጋር ብቻ ደግሞ ሳይሆን ከሌሎቹ የሊቨርፑል ተጫዋቾችም ጋር ስናይ ማህመድ ሳላ ሌሎቹን በአብዛኛው የሚበልጣቸው በተጫወተው ደቂቃ ብዛት ነው። ያንን ሁሉ ደቂቃ ብልጫ ተጫውቶም ግን በቁጥር ደግሞ በኤፊሽንሲ በውጤታማነት ደግሞ የነሱ ተሽሎ ከተገኘ አሰልጣኝ አርነ ስሎት ምን አማራጭ አላቸው? የእሳቸው ስራ ማምር ሳላህን ማስደሰት አይደለም፣ ሊቨርፑልን በውጤት መጥቀም ብቻ ነው። ስለዚህ ብሬንትፎርድ ከሊቨርፑል የሚያደርጉት ጨዋታ ሊቨርፑሎች አርሰናል ላይ ጫና ለማሳደር ይረዳናል ብለዋል። አርሰናል ጠንካራ መሆኑን አምነው እየተናገሩ ነው ያሉት። ይህንን ሲናገሩ ምን አሉ? ለምሳሌ ካለፉት ሶስት ጨዋታዎች አንድ ብቻ ነው ላመሆን የጠበቀ ሙከራ የተደረገበት ብለው እየተናገሩ ነው ያሉት። ይህንን ጠንካራውን አርሰናል ሊቨርፑል በዚህ አካሄድ እውነት ይሞግተዋል ወይ? የብዙዎቻችን ጥያቄ ነው። ለማንኛውም አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን። በያላችሁበት ያማረ ዕለት አሳልፉ እንላለን። ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።